የጥቅም ግጭቶችንና የተዛቡ ግንኙነቶችን ለማረም የሚካሄድበት መንገድ ህጋዊና ሰላማዊ መሆን አለበት ሲሉ የአማራ ክልል ርዕሰ መስተዳደር አረጋ ከበደ አሳሰቡ። የህዝቡ ሰላም እንዲከበርና አብሮነት እንዲጎለብት መስራት እንደሚገባም የአማራ ክልል የሃይማኖት ተቋማት ጉባኤ መልእክት አስተላልፏል። ሀገር አቀፍ የሃይማኖት ተቋማት የሰላም ኮንፈረንስ በባህር ዳር እየተካሄደ ነው። ተጨማሪውን ደግሞ ከሰለሞን ዘመኑ እንከታተል። የሃይማኖት ተቋማት ጉባኤ የሰው ልጆች ለሰላም እንዲሰሩ፣ ፈጣሪም ሰላምን እንዲያወርድ በመጠየቅ በጸሎት ተጀምሯል። አለመግባባቶችን በማስቀረት ለሰላም መስራት፣ ግጭቶችን በውይይት የመፍታት ልምድ ማዳበር፣ የሀገር ሽማግሌዎችና የሃይማኖት አባቶች ለሰላም ሚናቸውን እንዲወጡ ማስቻል፣ እንዲሁም ህብረተሰቡ ለሰላም እንዲሰራ የማስቻል ዓላማ ያለው ይህ ኮንፈረንስ በባህር ዳር የተጀመረ ሲሆን ለሰላም መስፈን ተስፋ ተጥሎበታል። በመክፈቻ ንግግሩ የአማራ ክልል የሃይማኖት ተቋማት ጉባኤ በሰብሳቢው በኩል ባስተላለፈው መልዕክት የሀገር ሽማግሌዎችና የሃይማኖት አባቶች ሰላም እንዲሰፍን ኃላፊነት አለባቸው ብሏል። አሁን አሁን እየሆነ ያለው ግጭት ሲታይ የሃይማኖት ተቋማት እያሉ የሀገር ሽማግሌዎችና ሀገር ወዳድ ኢትዮጵያውያን ሳይጠፉ ሰላምን ለማስፈን ባለድርሻ አካላት መኖራቸው እየታወቀ ለምን ድርጊቱ አይቆምም ለሚለው መልስ በእያንዳንዳችን ልቡና በጥልቀት ሊታሰብ ይገባል። ክቡራን እንግዶቻችን፣ ክቡራን አባቶቻችን፣ ስለዚህ ይህ ሶስተኛው ሀገር አቀፍ የሰላም ኮንፈረንስ የተዘጋጀው ሁሉም የሃይማኖት አባቶች ግርማ ሞገሳቸውን ተጎናጽፈው ከባለድርሻ አካላት ጋር በመሆን በሀገራችን ብሎም በክልላችን እየታየ ያለው የእርስ በርስ ግጭት በዘላቂነት እንዲቆምና ሰላም እንዲሰፍን ወደ ነበረው አብሮነታችን እንድንመለስ ባላሰለሰ ጥረት አብዝቶ በማስተማር ድርሻችን እንድንወጣ ከግጭት አዙሪት በመውጣት ሰላምን በማስፈን ሂደት ውስጥ የሃይማኖት አባቶች ሚና ከፍተኛ መሆኑን ያብራሩት ደግሞ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ናቸው። በተለይ በዚህ መድረክ ዘላቂ እና አስተማማኝ ሰላም የሕዝባችንን አብሮነት፣ የሀገራችን አንድነት እንዲጸናና የመላ ኢትዮጵያውያን የጋራ መዳረሻ ፍላጎት ወይም አስፕሬሽን እንዲሰምር በማድረግ በኩል የሃይማኖት ተቋማት ትልቅ ድርሻ እና አቅም ያላቸው በመሆናቸው ይህን መድረክ በትልቅ ትኩረትና ፋይዳውን ብዙ እንደሆነ እንገነዘባለን። እዚህ የምንመካከርበት የምንስማማበት፣ የምንስማማቸው ጉዳዮች ውጭ ላይ ማህበረሰባችን ላይ ወጥተው ጥቅም የሚሰጡ የህብረተሰባችንን አንድነት እና ማህበራዊ መስተጋብር የሚያሳልጡ እንዲሆኑ እንፈልጋለን። የሃይማኖት ተቋማት በውስጣቸውም ሆነ ከሌላው እምነት ጋር ሰላም እንዲሆኑ ከመስራት በተጨማሪ ህብረተሰቡ ለልማት እንዲነሳ ጥረት ማድረግ እንደሚገባቸው ነው አቶ አረጋ ያሳሰቡት። የእምነት ተቋማቱ ሰላምን እና መቻቻልን አብሮነትን ከማስከበር አልፈው በራሳቸው ተቋምም ልማት የሚሰሩ በሀገር ደረጃም ልማት እንደም እንዲመጣ የሚሰሩ በመሆናቸው የሀገራችን የልማት እንቅስቃሴ በተሻለ መንገድ እንድንቀሳቀስ እንዲ ሄድ ማድረግ ያስፈልገናል። መልአተ ህዝቡ ግጭት ከግጭት መውጣት ብቻ ሳይሆን በግጭት እንዲኖር የሚያደርገውን ድህነት ከድህነት እንዲላቀቅ የሃይማኖት ተቋማት በተመሳሳይ የሀገራችን ህዝብ ቤተሰቡንና አገሩን እንዲያሳድግ ያላሰለሰ ጥረት እንዲያደርጉ እንፈልጋለን።